በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችው የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑል ለባህሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅዱስተ ቅዱሳን የድንግል ማርያም የቅዱሳን በዓለማ አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ የሚል ይሆናል። ትንቢተ ዳንኤል ምዕራፍ አስር ከቁጥር 13 ላይ የምናገኘው የእግዚአብሔር ቃል ነው። ይህንን ቃል የተናገረው ነቢየ እግዚአብሔር ዳንኤል ነው። ትንቢቱን የተናገረው በታላቁ ወንዝ አጠገብ እግዚአብሔር ታላቅ ራእይ ገልጦለት በራእዩ ምክንያት ተደናግጦ ራሱን ስቶ በወደቀ ጊዜ ኃይል ርቆት ሰውነቱ ዝሎ በድንጋጤ ብቻውን በቀረ ጊዜ ወዳጆቹ፣ ጓደኞቹ አብሮት የነበሩ በሱባኤው በሸሹት ጊዜ ብቻውን ወድቆ ኃይል ባጣ፣ ጉልበት ባጣ፣ ጥበብ ባጣ ጊዜ በተቸገረ ጊዜ እግዚአብሔር በመላኩ እጅ ዳሰሰው። ከዳሰሰውም በኋላ አናገረው። መላኩ ዳንኤልን አጽናንቶት እግዚአብሔር የገለጠለትን ራእይ ሲተረጉምለት እግዚአብሔር የላከለትን መልእክት ሲነግረው ቅዱስ ሚካኤል መሆኑን ያወቀና ከዋነኞቹ አለቆች መካከል አንዱ አለቃ ቅዱስ ሚካኤል ሊረዳኝ መጣ። ጓደኞች በሸሹ ጊዜ ከራዩ የተነሳ ጓደኞቹ ዳንኤል ያየውን ራእይ አላዩ። በዳንኤል ላይ ጭንቀት በወደቀ ፍርሃት በወደቀ ጊዜ ዳንኤል በታወከ፣ ኃይል በራቀው ጊዜ እነርሱንም ጭንቀት ወድቃባቸው ፈርተው ደንግጠው ትተው ሸሽተዋል። ዳንኤል ግን አልሸሸም። ኃይል አልነበረውም፣ ጉልበት አልነበረውም፣ ማስተዋልም አልነበረውም። ኃይሉ፣ ሰውነቱ፣ አእምረው ርቆት ነበርና፣ ስለዚህ እግዚአብሔር በመላ ወደ መላኩ ደርሶት ካጽናናው በኋላ ሚካኤል አጽናንቶት ሚካኤል መሆኑንም በተገነዘበ ጊዜ ነው። ከዋነኞቹ አለቆች አለ። ዋነኞቹ አለቆች የተባሉት ሰባቱ ሊቃነ መላእክት ናቸው። ከሰባቱ ሊቃነ መላእክት መካከል አንዱ የመላእክቱ ሁሉ አለቃ ቅዱስ ሚካኤል ሊረዳኝ መጣ አለ። ብቸኝነት በተሰማኝ በተቸገርኩ ጊዜ ከችግሬ ሊያጽናናኝ ሊረዳኝ ረዳት ሊሆነኝ ጋሻ ሊሆነኝ ችግሬን ሊያርቅልኝ መከራዬን ሊያቃልልልኝ ኃይል አጣው ኃይል ባጣው በተቸገርኩ ጊዜ ኃይል ጉልበት ሊሆነኝ ማስተዋል በተሳኔ ጊዜ ጥበብን ሊያድለኝ ብቸኝ በሆንኩ ጊዜ ብቸኝነትን ሊያርቅልኝ ቅዱስ ሚካኤል መጣል። ዛሬ ሰኔ አሥራ ሁለት ቀን የሊቀ መልአኩ የቅዱስ ሚካኤል ታላቅ ክብረ በዓል ነው። በዓሉ በዓለ ሲመቱ ከመሆኑም ባሻገር በዚች ዕለት ቅዱስ ሚካኤል ብዙ ታላላቅ ተአምራትን ሰርቷል። ከነዚህ መካከል የባህራንን ታሪክ እናያለን። ባህራን ማለት ከባህር የተገኘ ነው። ስሙ ስያሜው ተሰጠው በዚህ ነው። ታሪኩ እንዲህ ነው። አንድ እግዚአብሔርን የሚፈራ የመላእክት አለቃ ቅዱስ ሚካኤልን የሚወድ በየወሩ ዝክሩን የሚያዘክር ይልቁኑ ደግሞ በኅዳር 12 እና በሰኔ 12 ቀን ታላቅ በዓል አድርጎ የሚያከብር ሰው ነበረ። የቅዱስ ሚካኤል ወዳጅ የቅዱስ ሚካኤል ወዳጅ የእግዚአብሔር አማኝ ሰው ነበረ። በጎረቤቱ ደግሞ አንድ ጨካኝ፣ ክፉ፣ ቀናተኛ ሰው ነበረ። ይህ ሰው የቅዱስ ሚካኤል ወዳጅ ለጦም አዳሪዎች፣ ለድሆች ሲመግብ፣ ቤተ ክርስቲያን ሲያገለግል፣ ነዳያንም ሲንከባከብ፣ ሲያግዛቸው፣ ሲረዳቸው፣ የመልአኩን በዓል ሲያከብር፣ ይንቀው፣ ይዘባበትበት፣ ይቀናበትም ነበረ። ዛሬ እንደሚደረገው ማለት ነው። በዓለማችን ላይ ሰዎች ወደ እግዚአብሔር ሲቀርቡ ሰዎች በሃይማኖት ሲጸኑ ሰዎች በጎ ነገር ሲሰሩ የሚከፋቸው አይናቸው ደም የሚለብስ ብዙ ሰዎች አሉ፣ ይቀናበታል። ዛሬም ብዙ መቀኞች አሉ። አንዱ በልቶ ባደረ፣ አንዱ ለብሶ በዋለ፣ አንዱ በሰራ፣ አንዱ በተመቸው በደላ፣ አንዱ በተደሰተ የሚከፋቸው አይናቸው ደም የሚለብስ ብዙ ሰዎች አሉ። የዚህ ሰው አምሳያዎች የሆኑ ታዲያ፣ ይህ በጎ ሰው የቅዱስ ሚካኤል ወዳጅ ዓመተ ዘመኑ አብቅቶ አረፍተ ዘመን ሊገታው በተቃረበ ጊዜ ዕለተ ሞቱ እንደ ቀረበ አውቆ ሚስቱን እንዲህ አላት፣ አስጠነቀቃት፣ አደራም አላት። እባክሽን እህቴ ሆይ የሊቀ መልአኩን የቅዱስ ሚካኤልን ዝክሩን እንዳታስታጉይ በሕይወት ዘመንሽ ለደዎች ለጦማ ዳሪዎች ምጽዋት መስጠትንም እንዲሁ እንዳትተይ እንዳታስታጉ ብሏት፣ እግዚአብሔር ጠራውና በመልካም ረፍት አረፈ። እርሱ ሲያርፍ ባለቤቱ ጸንሳ ነበርና፣ ከብዙ ወራት በኋላ የመውለጃ ጊዜዋ ደረሰ። ብቻዋ ናት፣ ልየላትም ዘመድ የላትም። የእርሷ ዘመዷ ያረፈው ባሏ ከምንም በላይ ደግሞ የመላእክት አለቃ ቅዱስ ሚካኤል ብቻ ነበረ። ምጥ ያዛት፣ የመውለጃ ጊዜው አደረሰ፣ ተጨነቀች፣ በጣም አመማት። በዚህን ጊዜ አንተ የእግዚአብሔር ባለሟል የእግዚአብሔር ወዳጅ ቅዱስ ሚካኤል ሆይ፣ እባክን ከዚህ ጭንቀት ገላግለኝ፣ ወዳጅ የለኝም፣ ዘመድ የለኝም፣ የሚያርሰኝ የለኝምና አንተ ቅረብ እግዚአብሔርን ለምንልይ ብላ ስትማጸን ቤቱ በብርሃን መላ። እግዚአብሔርን ጠርቶ የሚያፍር ማን ነው? መልአኩን ተጠግቶ የሚያፍር ማን ነው? በጠራች ጊዜ በተማጸነች ጊዜ ቤቱ በብርሃን መላ። በመልካም ሁኔታም ሁና መልኩ ያማረ ደምግባት ያለው መልአክ የመሰለ ወንድ ልጅ ወለደች። ልጅ በወለደች ጊዜ ቅዱስ ሚካኤል ወረደ፣ ወደ እርሷ ቤት ገባ እንዲህም አለ፣ እግዚአብሔር ወዳጆቹን ይጠብቃል፣ ይንከባከባል፣ በመላእክቱ ይጎበኛል ይጠብቃቸዋልና፣ ይህ ሕፃን የዚህን የክፉ የጨካኙን ሰው ሀብት ይወርሳል ብሎ ተናገረ። እግዚአብሔር የዛን የጨካኝ የክፉ የቅናተኛ ባለጸጋ ጆሮ ከፍቶ የመልአኩን ድምፅ እንዲሰማ አደረገ። በዚህ እጅግ ተበሳጨ። ስለዚህ ይህን ሕፃን የሚገልበትን መንገድ ሲያመቻች ኖረ ሕፃኑ አስር ዓመት በሞላው ጊዜ ሴቲቱ ያል ልጅ የምትመግበው ምግብ አጣች፣ የምታለብሰው ልብስ አጣች። ከድህነት የተነሳ አንቺ ሴት አላት። አንቺም ልጅሽን በረሃብ ከምታልቁ ለአንቺም ሀያ ወቄት ወርቅ እሰጥሻለሁ ልጅ ስጭኝና ከልጄ ጋር ላሳድገው፣ ልጅ ላደርገው፣ እያለበስኩ እያበላው ከኔ ጋር ተመችቶት ይደራለ። ስለቸገራት ሀያ ወቄቱን ተቀብላ ጎረቤትም ነውና ልጇን በየቀኑ ማየት ስለምትችል ልጇን ሰጠች። ደስ አለው። ይሄ ልጅ ሀብቴን እንዳይወርስ የሚገልጥበት ጊዜ ያገኘው በማለት አሰበ። ክፉ ሰዎች እንደዚህ ናቸው። በህፃናት ይጨክናል በአረጋውያን ይጨክናሉ፣ በባልቴቶች ይጨክናሉ፣ በደሆጅ ላይ ይጨክናሉ። ጉልበታቸውን ለማሳየት ይጥራሉ። ዛሬ እንደሚደረገው ማለት ነው። ስለዚህ ከደስታው ብዛት ጊዜ መፍጀት አልፈለገም። ያን ልጅ መግደል ፈለገ። በሕፃኑ ቁመት ልክ ሳጥን አሰርቶ ልጁን ሳጥን ውስጥ አድርጎ ቆልፎ ወደ ባህር ወረወረው፣ ወደ ጥልቅ ባህር። እግዚአብሔር ግን በኪነ ጥበቡ ሳጥኑ እንዲንሳፈፍ አደረገው። የሳጥኑንም ቁልፍ ማንም እንዳያገኘው ወደ ባህር ጣለ። አሳ ደግሞ ያን ቁልፍ ዋጠው። ያንን ሳጥን ነፋስ እየገፋው፣ ባህር እያንሳፈፈ ወደ ሌላ ሀገር ወደ ብላይ ጣለው። በዚያ በግ የሚያግድ ሰው ነበርና ሳጥኑን ባገኘ ጊዜ ደስ ብሎት ከነጋድ ያኔ ጎርፍ የቀማው ነው ውሃ ባህር የቀማው ነው ብሎ ወደ ቤቱ ወሰደ። ሳጥኑ ግን መክፈቻ ቁልፍ አልነበረው። እግዚአብሔር አነሳሳውና ወደ ባህሩ ተመልሶ እንዲሄድ አደረገው። ወደ ባህርን በሄደ ጊዜ አሳ አጥማጅ በዚያ ነበርና አሁን መጀመሪያ የምታጠምደው አሳ የኔ ይሁን እኔ ዋጋውን እከፍላለሁ ብሎ ተነጋገሩ፣ ተስማሙ። መጀመሪያ መረቡን ወደ ባህሩ ሲጥል ታላቅ አሳ ተያዘ። የተነጋገሩትን ዋጋ ከፍሎ አሳውን ይዞ ወደ ቤቱ ገባ። አሳውን አርዶ ጠብሶ ከቤተሰቡ ጋር ሊበላ አሆዱን በሰነጠቀ ጊዜ ከአሳ ሆድ ውስጥ ሳጥን ቁልፍ ተገኘ። ይህ ቁልፍ ምናልባት የዚህ ሳጥን ቁልፍ መክፈቻ ሊሆን ይችላል ብሎ በሞከረ ጊዜ ሳጥኑን ከፈተለት። ሳጥኑ ሲከፈት መልአክ የመሰለ የደም ግባት ያለው ውብ ቆንጆ ወንድ ልጅ ያገኘ፣ ደስ ብሎት ያን ልጅ ስም አወጣለት። ከባህር ስላገኘ ባይራን አለው። ልጁንም አሳደገው። ልብ በሉ የእግዚአብሔር ወገኖች፣ ሳጥኑ የተጓዘው በሰው ጉዞ የአስር ቀን ያህል የሚጓዙትን ጉዞ ተጉዞ ነው የተገኘው። ልጁም አደገ፣ በግ እያገደ ሰውየውን እያገዘ አደገ እርሱ ካደገ ከብዙ ዘመናት በኋላ ያጨካኝ ባለጸጋ ልጁን ወደ ባህር የጣለው ለንግድ ረጅም ጉዞ ሲጓዝ እዚያ አገር ደረሰ እዚያም በደረሰ ጊዜ ቀን መሸበት ያ ሰው በጎቹን ይጠብቅ ነበር ስለ እግዚአብሔር ብን አሳድረኝ አለው ደግ ሰው ነበርና እደር ቤት የእግዚአብሔር ነው አለ እሱ ክራይ ከፍላለሁ ብለው ነበር በነፃ አሳደረው ታዲያ ባህራን ብሎ ልጁ ሲጠራ ሰማው። ምን ማለት ነው? አለ። ከባህር የተገኘ ማለት ነው። ከዛሬ ብዙ ዘመን በፊት ይህን ልጅ በሳጥን ተጥሎ ከባህር አገኘውት፣ አሳደግኩት። ልጄ ነው። ከባህር ስለተገኘ ባህራን አልኩት አለ። ያ እርሱ የጣለው ልጅ መሆኑን አወቀ፣ ዘመኑንም ቆጠረ። በጣም ተበሳጨ፣ እጅግ አዘነ። መግደል አለብኝ አለ። የሁላችሁ የእግዚአብሔር ቤተሰቦች ብዙ ጊዜ ሰዎች ከእግዚአብሔር ጋር ሲታገሉ እናያለን። ሰውን የሚያሳድድ እግዚአብሔርን እያሳደደ ነው፣ ወይም ራሱን እያሳደደ ነው። እግዚአብሔር የፈጠረውን ነፍስ ለማጥፋት እግዚአብሔር የሰጠውን ሀብት ለመቀማት የሚታገል ሰው እንዲህ ነው። ዛሬም እንዲህ ነው። በቤተ ክህነትም በቤተ መንግስትም እንዲህ ክፎች፣ ጨካኞች ሰዎች የበዙበት ዘመን ላይ ነው ያለ ነው። ስለዚህ ከመግደል ወደኋላ አልመለስም አለ፣ አልማርም አለ። እርሱ ከባህር ጥሎ እግዚአብሔር ያሳደገውን ልጅ መግደል ፈለገ። ሰውየውን እንዲህ አለው፣ እባክህን አንድ ነገር ላስቸግር፣ አንድ ብርቱ ነገር እቃ እቤት ረስቼ መጥቻለሁ። የልጁን የድካሙን ዋጋ ከፍላለሁ ላንተ። ይሄንን ልጅ እባክህ አውሰኝና እቤት ሄዶ መልእክቴ አድርስና ይዞልኝ ይምጣ ብሎ ልጁን አስፈቀደ። ሀያ ወቄት የተሰጠው ለዚህ ሰው የልጁ የድካም ዋጋ። ሰውየውም ደስ ብሎት ልጄ ሆይ ይህ መልካም ሰው ሊልክ ይፈልጋልና እስቲ መልክት አድርስለት አለ። ልጁም ታዘዘ። ታዛዥ ነው። ሁልጊዜ የእግዚአብሔር ሰዎች ታዛዦች ናቸው። እግዚአብሔር ስለዚህ ይጠብቃቸዋል። ዛሬም በደ መላኩ ይጠብቀን እግዚአብሔር። ያንን ጊዜ ደብዳቤ ጽፎ በማህተም አድርጎ ወደ ሹሙ ላከው። ይችን ደብዳቤ ይዘው የመጣ ልጅ ባይራን ይባላል። በአስቸኳይ ገድላችሁ በጉድጓድ ጣሉት፣ እኔ እስከመመጣ ድረስ ለማንም ምንም እንዳትናገሩ ብለው አዘዘ። ልጁም ታዞ እንዳለው የሞቱን ደብዳቤ ይዞ ወደሚገሉት ሰዎች ተጓዘ። ዛሬ ብዙ ሰዎች የሞት ደብዳቤያቸውን ተሸክሞ ይዞራሉ። ብዙዎች የሞት ደብዳቤ ተሰጥቷቸዋል። የሞት ደብዳቤያቸውን ይዞ ይሄዳሉ። ዛሬ ብዙ ገዳዮች አሉ። የሞት ደብዳቤ የሚጽፉ ብዙ ሰዎች አሉ። ከቤተ ክህነት የሞት ደብዳቤ ይጻፋል። ከቤተ መንግስት የሞት ደብዳቤ ይጻፋል። ክርስቲያኖች በያሉበት ይገደላሉ። ሲገደሉ ቤተ መንግስት ምንም አይ፣ ቤተ ክህነት ምንም አይ። ዛሬ ኦርቶዶክስ አማኝ የሆነ እግዚአብሔርን ስለሚከተል የቤተ ክርስቲያን አባል ስለሆነ ብቻ በያለበት ይገደላል። እንደ በግ ይታረዳል፣ በእሳት ይቃጠላል። ይሄ የሞት ደብዳቤ መስጠት ነው። ክርስቲያን መሆን ማለት የሞት ደብዳቤ ተሸክሞ መዞር ሆኗል። ዛሬ ዘመኑ የሰማይትነት ዘመን ነው። ምዕመናን እረኛ ያጡበት ዘመን ነው። ይህ ሕፃን፣ ይህ ሰው፣ ይህ ወጣት የሞቱን ደብዳቤ ይዞ ሲሄድ የመላእክት አለቃ ቅዱስ ሚካኤል ይህ ልጅ የዚህን ጨካኛ ሀብታም የንፉጉን ሀብታም ገንዘቡን፣ ሀብቱን፣ ንብረቱን፣ ቤቱን ይወርሳል ብሎ የተናገረ የመላእክት አለቃ ቅዱስ ሚካኤል በንጉሥ አምሳል ብዙ ሰራዊት አስከትሎ በመንገድ ተገናኘው፣ ጠራው። ልጁም ከግርማው ብዛት የተነሳ ፈራ። ምንድን ነው ያስከዋለው? ነገረው። ስለደነገጠ ስለፈር እስቲ አምጣ አለ። ያንን ደብዳቤ ቀየረው ቅዱስ ሚካኤል የሞት ደብዳቤውን ወደ ሕይወት ቀይሮ ይህን ደብዳቤ ይዞ የመጣ ልጅ ወይም ወጣት ባይራን ይባላል። ልጄን፣ አንድያ ልጄን የምወዳትን እገሊትን ዳሩለት፣ እኔ ቆያለው እንዳትጠብቁኝ! ሀብቴን ንብረቴን በሙሉ ለሱ አውርሸዋለሁ። አሁን እንደደረሰ ደግሳችሁ ልጄን ድራችሁለት፣ ሀብቴን ንብረቴን ባሮችንም ጭምር ለሱ እንድታስረክቡ ብሎ ጻፈ። ቅዱስ ሚካኤል የሞቱን ደብዳቤ ወደ ሕይወት፣ መርዶውን ወደ ሰርግ ቀየረለት፤ ሞቱን ወደ ሕይወት ለወጠለት። የእግዚአብሔር ቤተሰቦች ዛሬም በእኛ ላይ ያለውን አናውቅ፣ የታሰበልን አናውቅም፣ ሰዎች የደገሱልንን ድግስ አናውቅም። ብዙ ጊዜ የሞት ድግስ ተደግሶልን ሊሆን ይችላል። ብዙ ጊዜ መከራ ታስቦልን ሊሆን ይችላል። ብዙ ጊዜ ሊያጠፉን አስቦ ሊሆን ይችላል። የመላይክት አለቃ ቅዱስ ሚካኤል ግን መከራችንን ወደ ደስታ፣ ጭንቀታችንን ወደ ሰላም ይመልስልናል። እግዚአብሔር ስለሚጠብቀን በመላይክቱ እጅ በአግና በመላይክት የሚጠብቅ እግዚአብሔር መላኩን ያዝልናል። ስለዚህ ባህራን ወደዚያ ደረሰ። ልጁ እንዳሉለት ሀብቱን ንብረቱን አወረሱት። ከአርባ ቀን በኋላ ሰውየው ተመለሰ። ባህራን ከተዳረ በኋላ ማለት ነው። አርባ ቀን አርባ ቀን ሙሉ ሰዎች እየጨፈሩ እየዘፈኑ ደስ ብሏቸው ነበርና፣ ይህ ሰው ተመልሶ ወደ ደጁ ሲቃረብ ዘፈን ደስታ ሰማ። ምንድን ነው ብለው ባህሮቹ ሊቀበሉ ሲሄዱ ጠየቀ። ባዘስኮ ትእዛዝ መሰረት ባህራን የሚባል ሰው ልጅን አገባ፣ ሀብትን ወረሰ። ይኸው አርባ ቀን ሙሉ ደስታ ነው። ሰዎች ይጨፍራሉ ይዘፍናሉ ብለው ነገሩት። በድንጋጤ ከበቅሎ ፈረስ የሚሉ ወድቆ ሞተ። አጋንንትም ወደ ሲሆን ነፍሱን ወሰዱ። ባህራን ግን በደስታ በሀብቱ ከበረ። ዳው ባህራን ሞት የታዘዘበት ባህራን፣ ጨካኝ ንፉግ፣ ሀብታም የሰበሰበውን ሀብት ወርሶ ከዚያ ከሀብቱ ከፍሎ ለነዳያን መጸወተ። የቅዱስ ሚካኤል ቤተ ክርስቲያንን አሳነጸ። እርሱም በክህነት ተሹሞ ቤተ እግዚአብሔርን የቅዱስ ሚካኤልን ቤተ ክርስቲያን ሲያገለግል ኖረ። ዛሬ ቅዱስ ሚካኤል ካደረጋቸው ተአምራት መካከል አንዱ ይሄ ነው። ለዚህ ነው እንግዲህ የእግዚአብሔር ነቢይ ታላቁ ነቢይ ዳንኤል ከዋነኞቹ አለቆች አንዱ አለቃ ሚካኤል ሊረዳኝ መጣል ባይራን ዘመድ አልነበረው። ባይራን አይዞ ባይ አልነበረው። የተደገሰለት እንድግስ ያሳደገው እንኳን አያውቅም፣ ሞት እንደተደገሰለት አያውቅም። የሚያውቀው ቅዱስ ሚካኤል ብቻ ነው። እናቱም አታውቅም። ስለዚህ ረዳት አልነበረው፣ አጋዥ አልነበረው፣ ከዛ የሚያመልጥበት መንገድ አልነበረው። ቅዱስ ሚካኤል ሊረዳው መጣ። ዛሬ ቅዱስ ሚካኤል ሊረዳን የሚመጣበት ዕለት ነው። ሰኔ 12 ቀን ቅዱስ ሚካኤል በእግዚአብሔር ፊት ይሰግዳል። ስለ ሰው ልጆች ሰላም፣ ስለ ዓለም ሰላም፣ ስለ ምድሪቱ ሰላም፣ ስለ ውሃዎች፣ ስለ ነፋሳት፣ ስለ እፅዋት፣ ስለ አራዊት፣ ስለ አዝሪት ሁሉ፣ ስለ ፍጥረት ሁሉ በእግዚአብሔር ፊት ይቆማል፣ ይሰግዳል፣ ይወድቃል፣ ለዓለሙ ሁሉ ይማጸናል። በእሱ ጸሎት በእሱ ተማጽኖ ነው ደግሞ እግዚአብሔር ይቅርታን ለዓለም ያደርጋል። ይህንኑ ነው ለአፎምያም ያደረገው። ስለዚህ እግዚአብሔር በመላእክት ይጠብቀናል። ከዋነኞቹ አለቆች አንዱ አለቃ ቅዱስ ሚካኤል ሊረዳኝ መጣ። የተወደዳችሁ የእግዚአብሔር ቤተሰቦች የመላእክት አለቃ ባሕራንን ከሞት ያዳነ ባሕራንን የረዳ ዳንኤልን የረዳ አፈሚያን የታደገ የመላእክት አለቃ እስራኤልን የመገበ የመላእክት አለቃ ቅዱስ ሚካኤል እኛንም፣ ይታደገን ከማናውቀውም ከምናውቀውም ከመከራ ሥጋ ከመከራ ነፍስ ሰውሮ በአማላጅነቱ እግዚአብሔር አምላካችንን አገልግለን፣ በሃይማኖት ጸንተን፣ ምግባር ሠርተን የመንግሥቱ ወራሾች እንድንሆን የአምላካችን ፈቃድ ይሁንልን። ይቆየን።